አረቦች እንደዚህ እያደረጉ ነው፣ ወንድሞቻችንን እያቃጠሏቸው፣ ሌላ ውሳኔ ውስጥ እንዲገቡና መጥፎ ነገር እንዲፈጽሙ እያደረጓቸው ያለው ማለት ነው። በጣም ነው የሚያሳዝነው። እንደሚታውቁት በዚህ ሰሞን አሰሪውን ከገደለ በኋላ ሌላ አስደንጋጭ ነገሮች እየተፈጠሩ ነው። በተለይ ደግሞ ገጠር አካባቢ ያሉ ወንድሞቻችን ላይ ሌላ ጣጣ መቶባቸዋል ማለት ነው። ባካቹ ቪዲዮ ለሁሉም ወንድሞቼ እህቶች እንዲደርስ ፈልጋለሁ። ቪዲዮን እስከ መጨረሻው መከታተል ላይክ ሼር እንድታደርጉልኝ ፈልጋለሁ ማለት ነው። አሰላም አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼም ሰላም ብያለሁ። ሀባይቢ እንዴት ናችሁ? ሰላም ናችሁኝ? ጋውል ሰላም ነው። አላስፈኑታላ በያላችሁበት ሰላማችሁን ያብዛልኝ፣ ሀገራችንም ሰላም አድርግልኝ አልኩኝ። እንደተለመደው በአዲስ ቪዲዮ መጥቻለሁ ማለት ነው። መግቢያችን ላይ እንደተመለከታችሁት ወንድሞቻችን ለምን ገደሉ ይባላል እንጂ እንዲገሉ የገፋፋቸውና ይሄንን ውሳኔ እንዲወስኑ ያደረጋቸው ነገር ምንድን ነው ተብሎ እየተጠየቀ አይደለም ማለት ነው። አረቦች ወላሂ ላዚም ወንድሞቻችን ስንት ነገር ነው የቻሉት። እኔ ወላሂ ባየሁት ነገር በተለይ ደግሞ ገጠር ላይ ወንድሞቻችን ላይ እየተደረገ ያለው ነገር በጣም ነው የሚያሳዝነው። ይህን ሁሉን ለፍተው እንኳን እሳት ላይ ወላ? ሙቀት ያን ሁሉ ችለው መከራና ስቃይን ችለው እየሰሩ ባሉበት ደሞዛቸው አይሰጣቸውም፣ በነገር በስድብ ያቃጥሏቸዋል። ለዛ ነው እኔ መግደልን የእንትን እየደገፍኩ አይደለም። ልጁ መግደል አልነበረበትም። የፈለገ ችግር ውስጥ ቢገባ የፈለገ ነገር ቢፈጠር ይህንን ውሳኔ መወሰን አልነበረበትም። ይሄ ልጅ ደግሞ ያለ ምክንያት ይህንን ነገር አይፈጽምም። እርግጠኛ ነኝ ለምን ያለ ምክንያት ይሄንን ነገር አይፈጽምም። ወላይ ሰዎች ላይ አትፍረዱ። ማን ነው ብዙዎቻችሁ አረቄ እንዲካደረገ አረቄ እኮ እንዲሸጡ ራሱ የሚያደርጓቸው ከኋላ ያሉ አረቦች ናቸው። ማለት እንደ ሲራ ነው የሚያሰሯቸው። ገባችሁ? እና በተለይ ወላይ ወንድሞቻችን ላይ አትፍረዱባቸው። ግን መገደል የለበትም የማንም ሰው ህይወት መጥፋት የለበትም። በእርግጠኝነት ማንም የማንም ህይወት እንዲያጠፋ ማንም አልፈቀደለትም። ግን እህት ወንድሞች የባካችሁ ትግስት ይኑራችሁ። የፈለገ ያክል አረባችሁ ቢፈታተናችሁ፣ የፈለገ ያክል አረባችሁ ችግር ውስጥ ሊያስገባችሁ ቢፈልግ፣ ቢሳደባችሁ፣ ቢደበድባችሁ፣ መጥፎ ውሳኔ አትወስኑ። ህይወታችሁ የሚመሰቃቀለው ችግር ውስጥ የምትገቡት እናንተው ስለሆናችሁ ማለት ነው። እዛ ቦታ ላይ መስራት ካልቻላችሁና ሰውየው የሚፈታተናችሁ ከሆነ ከዛ ሰው ከቦታው መጥፋት ነው ያለባችሁ ብዬ ነው ማስበው። ለምን ብትሉ በኋላ ላይ ለምን ገደላችሁ እንጂ የምትባሉት ለምን ይሄንን ነገር እንደፈጸማችሁና ችግራችሁን እናንተን የሚጠይቃችሁ የለም ማለት ነው። በአሁኑ ሰዓት ላይ እየተገደለ ይገደላል። በአሁኑ ሰዓት ላይ ሳይሆን እዚህ ሳውዲ አረቢያ ላይ እየተገደለ ይገደላል። እንደ ሀገራችን አደለም። ታስሮ አደለም የሚወጣው እዚህ ሀገር ላይ ማለት ነው። ሰው ህይወት ያጠፋ ህይወቱ ይጠፋል። አይን የሰበረ አንትን አይን ያጠፋ አይኑ አስተፍሩላ አይኑ ይጠፋል። ጥርስ ሰበረ ጥርሱ ይሰበራል ማለት ነው። እዚህ ሀገር ላይ ትክክለኛ ህግ ነው ያለው። እንደውም እኛ ሀገር ላይ ያል ይሄ ህግ ሀገራችን ላይ ቢኖር ኖሮ ማንም የማንንም ህይወት ባላጠፋ ነበረ። ሕፃናቶችን ወስቶ ባልገደለ፣ የሰውን ህይወት ባላጠፋ፣ እንዲሁም ደግሞ ሕፃናቶች ሴቶች ባልተደፈሩ ነበረ ማለት ነው። እና እኔ በዚህ ሀገር ህግ በጣም ነው የምቀናው። ሆኖም ግን ወንድሞቼ፣ እህቶቼ በተለይ ደግሞ እህቶችም እንደዚህ አይነት ነገር ሊያጋጥማቸው ይችላል። ትፈታት ይፈታተኗቸዋል አረቦች። በጣም ነው ምላሳቸው ራሱ እንደ እሳት ነው የሚያቃጥለው። ስድባቸው፣ ምላሳቸው፣ ማመናጨቃቸው፣ ከፍ ዝቅ ማድረጋቸው የታወቀ ነው። ሆኖም ግን የሰው ህይወት ለማጥፋት የራሳችሁንም ህይወት ለማጥፋት አትሞክሩ ማለት ነው። ባካችሁ፣ ተጠንቀቁ። እንደነገርኳችሁ አሰሪውን ከገደለ በኋላ ወንድሞቻችን ላይ ሌላ ጣጣ መጥቶባቸዋል። እሱም ምንድን ነው እዛ ገጠር አካባቢ የሚሰሩ ልጆችን የእያንዳንዳቸው እየጠቆሙ እያሳዟቸው ነው ያሉት፣ ማለት ነው። ልጁ ስላልተያዘ ልጁ ስላልተያዘ ሀበሻ የተባለ ወይም ደግሞ ኢትዮጵያ የተባለ እየታፈሰ ነው ያለው። ገባችሁ? በዚህ ልጅ ምክንያት ብዙ ወንድሞቻችን ህይወታቸው አደጋ ላይ እየወደቀ ነው። በዚህ በዚህ ጊዜ ላይ የሚያዙ ወንድሞቻችን በወንጀል ነው የሚታሰሩት፣ ማለት ነው። ለምን ይህ ልጅ አልተያዘም? የገደለው አልተያዘም። ስለዚህ ቅም በቃል እያደረጉባቸው ነው ያሉት። ወይም ደግሞ ገጠር ላይ ሊገሏቸውም ጭምር ይችላሉ። ገባችሁ? እንደ ቅም ማለት ነው። እና እንደ መግቢያ ላይ መጀመሪያው የሰማችሁት ቪዲዮ፣ ሁለተኛው ላይ የሰማችሁት ቪዲዮ ምንድን ነው እያለች ያለችው ሴት ናት። በነገራችን ላይ ድምጿን እንትን ጎርናና አድርጋ ነው እንጂ ሴት ናት። ይሄ እንትኗን ቲክቶኳን ገብቼ አይቼዋለሁ ማለት ነው። እና ምንድን ነው እያለች የነበረው እዛ አካባቢ ላይ የምናውቃቸው ልጆች ሀበሾች ወይም ደግሞ ኢትዮጵያውኖች አሉ። ይሄ ልጅ ስላልተያዘ ግዴታ እነዚህ ልጆች መያዝ አለባቸው። እንደውም ቁጥሯቸውን የማውቃቸው ልጆች አሉ። ቁጥሯቸውን እሰጣቸዋለሁ እንድትይዟቸው ፈልጋለሁ። እና ሀበሻ ያለበት ወይም ደግሞ ኢትዮጵያ ያለበት ሰፈር የሚታወቁ ሰዎች እየጠቀሟችሁ አስይዟቸው ስትል ነበረ ማለት ነው። ሌላኛው ወንድ ደግሞ ወጥቶ ምን እያለ ነበረ ኢትዮጵያን የተባለ ከሀገራችን ተለቅሞ ይውጣልን፣ አንፈልጋቸውም፣ እኛን ሊገሉን እነሱ በፍጹም እኛ ሀገር ላይ መቀመጥ የለባቸውም ሲል ነበረ። ግን እንዲገሏቸው እያደረጉና ወንድሞቻችን መጥፎ ህይወት ላይ የሰውን ህይወት ማጥፋት ማለት ቀላል ነገር አይደለም። በነገራችን ላይ የሰው ህይወት ስታጠፉ ህይወታችሁ ላይ ነው የምትወስኑት ማለት ነው እና የፈለገ ያክል ችግር ውስጥ ብትገ በፈለገ ያክል ቢገፋፋችሁ፣ ቢፈታተኗችሁ እንደነገርኳችሁ ትግስት ሊኖራችሁ ይገባል። ገባችሁ እኔ ነጌ ቀን እናት ጠብቀኝ አለች፣ ነጌ ቀን የእኔም ህይወት ይጠፋል። ስለዚህ የሰው ህይወት ማጥፋት የለብኝ ብላችሁ መረጋጋት ነው ያለባችሁ። ራሳችሁ ትግስተኛ መሆን ነው ያለባችሁ። ራሳችሁን ምንትን መቆጣጠር አለባችሁ ማለት ነው። በንዴት ተነስቶ ተነስታችሁ የምታደርጉት ነገር ለህይወታችሁ አደጋ ነው ማለት ነው እና ቀላል ነገር አይደለም እንደነገርኳችሁ የሰውን ህይወት ማጥፋት ማለት በጣም ከባድ ነገር ነው በተለይ ደግሞ ሳውዲ አረቢያ ላይ እንደነገርኳችሁ የሰውን ህይወት ያጠፋ ህይወቱ ይጠፋል በእርግጠኝነት ለምን የገዛ ዜጋቸው ራሱ አይሆንም እዚህ ሀገር ላይ እናንተ ባዳ ስለሆናችሁ ወይም ደግሞ የሀገራቸው ዜጋ ስላልሆናችሁ አይደለም ይሄ ነገር የሚፈጸምባችሁ የሀገሩ ህግ ነው በቃ በእስላማዊ ህግ ነው የሚኖሩት የታወቀ ነው እዚህ ሀገር ላይ ስንት ስንት አረቦች እንትን የአጎቱን ልጅ ገሎ የተገደለ አለ። እንደዚሁ በመንገድ ላይ ተጣልቶ ወይም ደግሞ ግጭት ተፈጥሮ በባያን ምን ገለዋለው ብሎ አስቦ ሳይሆን በአጋጣሚ በተፈጠረ መኪና ተገሎ የተገደለ ብዙ ሰው አለ ማለት ነው። እናንተ እሱ አሁን የሚገደለው ኢትዮጵያዊ ስለሆነ ሳይሆን የሀገሩ ህግ ስለጣሰ፣ የሰውን ህይወት ማጥፋት ስላልነበረበት ነው የሚገደለው። ማነው ልጁ ከተያዘ ግን ህይወቱ መጥፋቱ በእርግጠኝነት ይጠፋል። ይሞታል፣ ይገሉታል። ግን አልተያዘም እየተባለ ነው። አላህ ይጠብቀው። አላህ ሱብሃነሁ ወተዓላ ደግሞ ከዚህ ሙሲባ ያውጣው በአጠቃላይ ማለት ነው እና ምን ብዬ መናገር እንዳለብኝ አላውቅም። ወላሂ የምትጠብቀው እናት አላችሁ። እናት ልጄ ይመጣልኛል ብላ በስደት ሀገር ላይ ህይወቱን ቀይሮ የተሻለ ህይወት ኖሮት ሀገር ገብቶ የራሱን ህይወት ይኖራል እኔንም ይጦረኛል ብላ እየጠበቀች መጨረሻ ላይ ግን ሬሳው ሲሄድላት በጣም ነው የምታሳዝነው። ወላሂ ነው ምላችሁና እናት ወላሂ፣ እናንተ መሞታችሁን ብቻ ሳይሆን ማየት ያለባችሁ እናታችሁ ካንድም ሁለቴ ነው የምትሞተው ማለት ነው። ለምን በጣም ከባድ ነው ለእናት። እንደውም እኔ አንዳንድ ጊዜ አስበዋለሁ፣ አንዳንድ ጊዜ የእናቴን መጥፎ ነገር አታሳይኝ ይላለሁ። ግን የኔንም መጥፎ ነገር ባየች ቁጥር እሷ ናት የምትጨነቀው። እድሜ ልኳን ሰጻት እድሜ ልኳን እያዘነች የምትኖር ከዚ ከዚህ በፊት ወላሂ ሁለት እህት ወንድሞች ሞቶብኛል። ማነው እኔም አውቃቸው፣ ከኔ በታች የነበሩ የአንዷ የእህቴ መንትያ ሁለት መንትያ ነበሩ። አንዷ ሞታለች፣ ለዛውም ጀርባ ላይ ነው። ሕፃን ሆኝ ራሱ ወላሂ ላዚም ሰው ሲሞት አይቻለሁ። ግን እህቴን አስታውሳታለሁ እኔ፣ አንዳንዴ ሁሌም ሳይሆን አንዳንዴ ረሳታለሁ። ለምን ዋሻል። እናቴ ግን እስካሁን አትረሳትም። ስሟን እንኳን የሆነ ጊዜ ላይ እኛን ልትጠራ ስትል ተሳስታ ስሟን ትጠራታለች አሁን ልጅቷ ከሞተች አሁን ወደ ብዙ ጊዜ ሆኖታል። እኔ ገና እድሜ ስምንት ዓመት ሆኖኝ መሰለኝ የሞተችው ገና የስምንት ዓመት እንደዚህ የዘጠኝ ዓመት ልጅ ሆኜ ነው የሞተችው። እስካሁን ታስታውሳታለች ብላችሁ ታምኑኛላችሁ? እስካሁን ማለት ነው ልጅቷ አሁን ከሞተች ቢያንስ አስራ ስምንት አስራ ሰባት ዓመት ይሆናል። ገባችሁ ግን እኔ ስደት ላይ ሆኜ ራሱ እኔን ለመጥራት ስትፈልግ ስሟን ታነሳለች። እስካሁን አረሳቻትም። ባስታወሰቻት ቁጥር ታለቅሳለች። ገብቷቸዋል። በጣም ቆንጅዬ ልጅ ነበረች፣ ወላሂ ነው የምላቸው። በቤታችን ቆንጆ እሷ ነበረች። ማሻላ ተባረከለ። ደሞ እኮ ለምንድነው ለምንድ ነው ጥሩ ሰው እድሜ አጭር የሚሆነው? በጣም ነው ግራ የሚገባኝ። ወላሂ ነው የምላቸው። በጣም ቆንጅዬ፣ ከኛ ሁሉ መልክ ትበልጣለች። ማሻላ ተባረከላ። ህፃንም ሆና ራሱ ማለት ነው የአራት ዓመት ልጅ ነበረች ገና ህፃናት፣ ግን ማሻአላ ተባረከላ። በቃ ስተዋት፣ በቃ የምታሳሳ ነበረች። ግን መጨረሻ ላይ ሞተች። ይኸው እስካሁን እናቴ ያረሳቻትም እስካሁን። አስቡት እንግዲህ። እና በጣም ከባድ ነው። እናቶች በጣም ነው የሚሰቃዩት። ወላሂ እኔ እንጃ። አላህ ይጠብቀን፣ በአጠቃላይ ቤተሰቦቻችንም እድሜ ያርዝምልን። እና ራሳችሁን ተቆጣጠሩ። ቤተሰብ እንደሚጠብቀው ራሳችሁን በሰዓቱ የተጨነቃችሁትን በሰዓቱ የተናደዳችሁትን እንዳታዩ ማለት ነው። ከኋላችሁ ቤተሰብ አለ፣ ከኋላችሁ እናት አለች። የፈለገ መጥፎ ብትሆኑ እናት ለእሷ እናንተ ጥሩ ናችሁ፣ ለእሷ እናንተ ህፃን ናችሁ። ሁሌም ቢሆን ማለት ነው ትጠብቃችኋለች። እና ራስ ወዳድ አትሆኑ። በእናታችሁ ላይ መጥፎ ውሳኔ አትወስኑባት። ወላሂ ነው ምላችሁ። እኔ አንዳንድ ጊዜ መጥፎ ነገር የሆነ ጊዜ ላይ የሆነ ነገር አጋጥሞኝ ወላሂ መጥፎ ነገር አስብ ነበረ። ከዛ ለእናቴ እያልኩ ነበረ። የምታዋ ገባችሁ? ለእናቴ ለልጆቼ ብቻ አልሐምድሊላ። ለማንኛውም አላህ ይጠብቃችሁ። የሚጠብቀንም በሰው ሀገር ላይ ወጥቶ ከመቅረትና ከእንደዚህ አይነት ፈተና ፈጣሪ ይጠብቀን ሁላችንንም። የዛሬ ቪዲዮ ይህንን ይመስላል። ስለተከታተላችሁን የመሰግናለሁ። ላይክ